ወወልድ ወንፈስ ቅዱስ አህዱ አምላክ በስመ አብ ወወልድ ወንፈስ ቅዱስ አህዱ አምላክ በስመ አብ ወወልድ ወንፈስ ቅዱስ አህዱ አምላክ አሚን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ በማአምላክ በወላዲተ አምላክ አምኜ አማላጅነት አምኜ አንድ መዝሙር እዘምራለሁ። ስደትሽን ሳስብ የሚለውን ስደትሽን ሳስብ ስላንቺ ልገፋ ስደት አለ ቀንበሰው ሲከፋ ወስዶ ሳስቀርሽ ወንዝና ጅ ሻል ድንግለ ፍጥረቱ ስደትሽን ሳስብ ስላንቺ ልገፋ ለካ ስደት አለ ገንበሰው ሲገፋ ወስዱ ሳያስቀርሽ ወንዝና ጅ

ድንግ ለፍትረቱ ሰላማትስ ብሎ ሰለሞን ጠራሽ የሰላም መገኛ ዋንች ስለሆንሽ በረከ

ሻለ ድንግል ለፍጥረቱ አሜን አሜን። በጎደሎም አምላክ ወላዲተ አምላክ ትሙላበት። ወስብሐት ለእግዚአብሔር በወላዲቱ ድንግል ወለመስቀሉ ክብር።